ሰላም ለእናንተ ይሁን፣ ውድና የተከበራችሁ የቻናል ቤተሰቦች፣ በያላችሁበት ሰላማችሁ ብዝት ይበልልኝ። ለዚህ ቤት አዲስ የሆናችሁ ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። ዛሬ እንግዲህ በምንወዳቸው በሀይሚዬና በብሩኬ መካከል ያለውን ችግር ታውቁታላችሁ። በጣም ከባድ ችግር ውስጥ ናቸው ያሉት። በመጀመሪያ ደረጃ ሀይሚዬ በሴትነቷ የማትደራደር በክብሯ የማትደራደር ጀግና የስራ ሴት አስተዋይ አርቆ አሳቢ ስማርት የሆነች የትንሽ ትልቅ ጀግና ሴት ናት። ሴት ማለት በክብሯ የማትደራደር እና በሴትነቷ የማትደራደር ሴት ማለት ነው። ማንም ወንድ ተነስቶ ነይ ባላት ቦታ ላይ የማትገኝ ለክብሯና ለሴትነቷ የምትጨነቅ ክብሯን ይዛ ወደፊት የምትጓዝ ነው። ልባም ሴት ጀግና ሴት የምትባለው ማለት ነው። ይህን ደግሞ ሀይሚ አሳይታናለች። ለብዙ ሴቶች ተምሳሌት የምትሆን ልጅ ናት፣ ሴት ናት። እውነት ለመናገር ሀይሚ በጣም ጀግና ናት። ሲቀጥል ደግሞ ሀይሚዬ ብሩኬ አጥፍቷል። ያደረገው ፕራንክ በጣም ከባድ ፕራንክ ነው፣ በጣም ቅስም ይሰብራል ልብ ይሰብራል። ከምላችሁ በላይ በጣም ከባድ ፕራንክ ነው። በትዕግስት ተወተዋለች ሀይሚ ማለት ነው። ግን ደግሞ የሀይሚዬንና የብሩኬን ክፍተት የሚፈልጉ በጣም ብዙ ሰዎች አሉ። ለነሱ በር እንዳትከፍቺ፣ የብሩኬን ይቅርታ ተቀብለሽው ፍቅራችሁን ወደፊት ብትጓዙ ጥሩ ነው ብዬ አስባለሁ። ብሩኬ አሁንም የዋህነትህ ይጎዳሃል። የዋህነትህን ብትቀንሰው ወይ ብታስተካክለው ጥሩ ነው ብዬ አስባለሁ። ሴት ጓደኛ ሴት አሳሳች ናት ከምላችሁ በላይ ማለት ነው። እንደምታዋ ሶሲ አሁን ሀይሚ ከፕራንኩ በላይ ያናደዳት ሶሲ መሆኗ ነው ያናደዳት ማለት ነው። ሶሲ ሀይሚ የተናደደችው ሶሲ መሆኗ ነው ከፕራንኩ በላይ ያናደዳት በዛ ላይ ክላሱ ውስጥ በጣም ከባድ ነው። ከምላችሁ በላይ ማለት ነው። ግን ደግሞ ሀይሚዬ ይቅርታውን ተቀበዩ ማለት እፈልጋለሁኝ። ለጥላት በር አትክፈቱ። የእናንተ መለያየት የሚፈልጉ በጣም ብዙ ሰዎች አሉ። አንዳንድ ሰዎች ደግሞ አላችሁ፣ ፈቷቸውን የምትዘቀዝቁ ወዳጅ መስላችሁ ጥላት ማለት ነው። ሁለታቸውን የምትወዱ ከሆነ ሀይሚንና ብሩኬን የምትወዷቸው የምታደንቋቸው ብዙ ሰው ውጭ እንዳላችሁ አውቃለሁ። ግን አንዳንድ ሰዎች አላችሁ ወዳጅ መስላችሁ እነሱን ለመለያየት የምትጥሩ የምትሳደቡ፣ ፎቶ የምትዘቀዝቁ ሰዎች አላችሁ። እናንተ እኮ ፍጹም አይደላችሁም። የሰው ልጅ ሲጀመር ፍጹም አይደለም፣ እንሳሳታለን። ብሩኬ ደግሞ ይሄ ነገር ከባድ እንደሆነ እያወቀ እናንተን እንትን አድርጌ ነው ይቅርታ ስጠይቅ እንኳ እናንተ ታግዙኛላችሁ በጣም ከባድ ፕራንክ ነው እያለ ነው ያደረገው። ይሄ ልጅ ማለት ነው። በቃ ስህተት ሰርቷል። ስህተቱን ደግሞ አውቆ ይቅርታ ከጠየቀ ይችን ሶሴ የምትባል ሴት ከህይወታቸው ማስወገድ አለባችሁ፣ ማስወጣት አለባችሁ። እንደዚህ አይነት ሴት ለጓደኝነትም አትሆንም፣ ለምንም አትሆንም። ክብሯን የማታቅ ሴትነቷን የማታስከብር ነይ ይህን አድርጊልኝ ሲላት ባላት ቦታ ላይ የምትገኝ ምን ማድረግና እንዴት ማድረግ እንዳለባት የማታውቅ ሴት ለጓደኝነት ሆነ ለምንም ነገር አትሆንም። ከምላችሁ በላይ ማለት ነው የሆነ ጓደኛ የምትሉት ሰው ከእናንተ ጋር የሚሄድ አይነት ሰው መሆን አለበት። እንዴት ነው ብሩኬና ሶሲ፣ ሶሲና ሀይሚ? እንዴት በጣም ከባድ ነው። በምንም የሚገናኙ ሰዎች አይደሉም። እንደዚህ አይነት ሰዎች ደግሞ ህይወታችሁን ያበላሽባችኋል፣ እንደምትመለከቱት ማለት ነው። እና አሁንም ብሩኬ ሶሲን ከህይወታህ አስወጥተህ ጓደኝነቱ የሚቅርብህ ምኑ የሚቅርብህ ከሀይሚዬ ጋራ ህይወትህን ወደፊት ተጓዙ ማለት እፈልጋለሁ። ውዴ ቻናሪ ቤተሰቦች በያላችሁበት ሰላማችሁ ብዝት ይበልልኝ ሰብስክራይብ እያደረጋችሁ አበረታቱኝ። መልካም ጊዜ ይሁንላችሁ። መልካም መልካሙን ሁሉ እንግዲህ ያሰማን። ነገ ደግሞ እንግዲህ በሰላም በፍቅር እንደሚመጡ ተስፋ እናደርጋለን። እግዚአብሔር ሀገራችንን ሰላም ያደርግልን። ሰላማችሁ ብዙ ይፈልልኝ። ባይ ባይ።